አስቡት እንግዲህ ቤተሰብ ማለት ነው። ምንም የለብኝም ብላችሁ አገር ሰላም ብላችሁ በገዛ ሱቃችሁ ላይ ቁጭ ብላችሁ ላይቭ ገብታችሁ ተመልካቾቻችሁን እያወራችሁ የገዛ ያልጠበቃችሁት የገዛ ጓደኛችሁ ለእናንተ ሕይወት ሕይወት ማለፍ ሰበብ ስትሆን አስቡት። ማን ነው? ላይቭ ላይ ነው የተገደለችው። እንዴት እንደሆነ ለምን እንደተገደለች ማን እንደገደላት እነግራችኋለሁ ማለት ነው። ቪዲዮውንም እስከ መጨረሻው አዳምጡት። እንዲሁም ደግሞ ስትገደል የነበረውንም ቪዲዮ አስከትል ያስገባላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴናችሁ? ሰላምናችሁን ይጋውል ሰላም ነው አላህ ሱብሐነሁ ወተዓላ በእያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልን ያልኩ እንደተለመደው ወደ ስቱዲዮ መጥቻለሁ ማለት ነው። በአሁኑ ሰዓ ላይ እየተሰማ ያለው በጣም የሚያሳዝን ልብ በሚሰብር ነገር ነው ማለት ነው። በዛ ላይ ደግሞ ባልጠበቃችሁት፣ ባመናችሁት ሰው ነው ይህ ነገር የሚደርስባችሁና አባካቸው ወቶቼ ምን አይነት ጓደኛ መያዝ እንዳለባችሁ ከማጋ መኖር እንደምትኖሩ ጠንቅቃችሁ ልታውቁ ይገባል። ማለት ነው እች ልጅ በገዛ ጓደኛ ሆነት የተገደለችው ማለት ለዛውም ላይቭ ላይ ቁጭ ብላ አምስት ሺህ ሰው እየተከታተላት ህይወቷ አልፏል ማለት ነው። እንዴት እንደሆነ ልንገራችሁ። እንደነገርኳችሁ እች ልጅ ሜክሲካዊ ስትሆን የሀያ ሶስት አመት ሴት ናት ማለት ነው። እና የምትኖረው ሜክሲኮ አገር ነው እናም በሰፈሯ ከሰፈሯ ካሉ ሰዎች በቆንጅእና ተወዳድራ አንደኛ የወጣች በጣም ቆንጂ የመልካም ስራ ወዳት የራሷ ቢዝነስ ያላት ጀግና ሴት ነበረች ማለት ነውና፣ እናም አንድ ቀን እንደተለመደው ሁሌ እንደምታደርገው የራሷ የሆነ ቢዝነስ አላት፣ ሱቅ አላት። ሱቋ ላይ ቁጭ ብላ እንደተለመደው የሚመጡ ሰዎችን እያስተናገደች ባለችበት ሰዓት ገዛ ጓደኛዋ ትደውልና ዛሬ ከሱቅ እንዳትውጪ እና ሶስት ስጦታዎች ይደርሱሻል። እናም አንደኛው ሁለተኛ ሶስት ስጦታዎች ይደርሱሻል፣ ግን የመጨረሻው ስጦታ አንቺ ማጠብቀውና ማታስቡ ትልቅ ስጦታ ነው እና እስከ መጨረሻው እስከሚደርስሽ ድረስ እዛው ቁጭ በይ ቤት እንዳትጂ ብላ ታስጠንቅቃታለች ማለት ነው እና እዚህ ጋር እንደምትመለከቱት አንደኛው የደረሳት እዚህ ጋር እንደምታዩት የደረሳት አሻንጉሊት ነበረ። አንደኛ ስጦታ አሻንጉሊት ነበር የደረሳት። ከትንሽ ደቂቃ በኋላ ደግሞ አሁንም ሌላ ስጦታ ደረሳት፣ ሁለተኛው ማለት ነው። ሶስተኛው ግን በጣም የሚያስደነግጥና በጣም በጣም በጣም ያኔ አገርን ጉድ ያስባለ ዓለምን ያስደነገጠ ነበረ ማለት ነው። ከዛ ሶስተኛው መጣ አናገራት። እዚጋ እንደምታዩት እያናገራት ነበረ የታ እንትን በስጦታ እንትን እቃ እየታሸገ እንትን ስጦታ ካርቶን ነበረ። ማን ነው ከውስጡ በሞት በሞተር ሳይክል መቶ ነው ይህንን ነገር ያደረገው ማለት ነው። እና እንደነገርኳችሁ ሶስተኛው ስጦታ በጣም የሚያስደነግጥ ነው ብያቸዋለሁኝ። እና መቶ ይሄ ስጦታሽ ብሎ ካርቶኑን አውጥቶ ሊሰጣት ሲል እሷ ላይቭን ሳይለንት ታደረገዋለች ማለት ነው። ሳይለንት አድርጋ ምንድን ነው ብላ ስታናግረው ሳይለንት ባደረገችበት ሰዓት እዛው ስጦታ ካርቶኑ ውስጥ የነበረውን ነገር አውጥቶ ምን ነበረ መሰላችሁ? ሽጉጥ ነበረ ማለት ነው። አስቡት እንግዲህ ጓደኛዋ እንዳለቻት በጣም ከባድና ተመን ያኔ በጣም ጉድ እቃ ነው ብላ ነበረ ያለቻትና እሱን ጉዱ እቃ የተባለው ምንድን ሆኖ ነው የተገኘው? ሽጉጥ ማለት ነው። እና ላይቭ ላይ አምስት ሺህ ሰው እየተከታተላት ላይቭ ላይ ነው ቶክሶ የገደላት ማለት ነው። አንድ ልቧን፣ ሁለተኛ ጭንቅላቷን እና ሁለተኛ አሁኑም ልቧን ደግሞ እዛው ላይቭ ላይ እያለች ህይወቷ አለፈ ማለት ነው። ከዛ አጠገቧ የነበረች ጓደኛዋ ደግሞ እዚጋ ፊቷን ተመልከቱት። እቺ ላይቭን ስታጠፋው ታይታ ነው። መጀመሪያ አትታይም ነበረ። ለእሷ እዛ ላይ ተተክሶባት ስትሞት ምንም አልጮኸችም። ምንም አይነት ሪያክሽን አላደረገችም። ምንም ሳታለቅ ቀስ ብላ መታ ላይቭን አቆመችው። ማነ ሳትጮ ሳታለቅስ ለምን እሷ ናት ያስደረገችው። በሰው እጅ እንድትደገደል እንዲሁም ደግሞ ህይወቷ እንዲያልፍ ያደረገችዋ የገዛ ጓደኛዋ ናት ማለት ነው። ገብቷቸዋል? እቺ በጓደኛዋ ባትኖር ኖሮ እዛው ሲገላት ምንም አይነት ጩኸት አላሰማችም። ምንም አይነት ጩኸትም ማልቀስም ምንም የሚባል ነገር የለም። ኖር እንደ ኖርማል ነገር አድርጋ ስልኩን አንስታ እሷ የታየቻል መሰላትም ላይቭን አጠፋችሁ፣ ማለት ነው። ልጅቷ ግን ወደ አሁኑ እዛው ላይ ነው ጸጣ ያለችው ማለት ነው። እና በአሁኑ ሰዓት ላይ ወላሂ ነው የምላችሁ ብዙ ጠላቶች አሉ። ጠላት፣ የቅርብ ዘመድ፣ የቅርብ የራስ ጓደኛ ሆነው ጠላቶች አሉ ማለት ነው። እናንተ የተጣላችሁ ጠላታችሁን ጠላት እንደሆነ አውቃችሁ ትጠነቀቁታላችሁ። ግን አንዳንድ ሰዎች ለናንተ እናንተ ፊት ለፊት ላይ ይስቃሉ፣ ግን ከእናንተ ኋላ የሚያደርጉት ነገር እናንተን የሚጎዳና እናንተን እኔም ብዬ መናገር እንዳለብኝ አላውቅም። እዚ ጋር እንደምትመለከቷት ሳይለንት አድርጋ እያወራችሁ ነበረ ማለት ነው። ከዛ ይኸው እዚ ጋ እንትን አድርጌዋለው፣ ደብዘዝ አድርጌዋለው። ለምን እንደምናምን ስላለው በጣም ነው የሚያስደነግጠው። እዛው ጸጥን ያለችው እንደምትመለከቱት፣ ሶስት ቦታዋን በሽጉጡ ወቅቶ ገደላት። መጨረሻ ላይ ግን ያች ወይ ገዛ ጓደኛ ምንም አይነት ሪአክሽን ሳታረፍ መታ ላይቭ ሆነ ቆመችው ማለት ነውና፣ እህቶቼ ተጠንቀቁ። በአሁኑ ሰዓት ላይ ወዳጅ መስሎ ጣላት፣ በጣም በስቷል። እና እናንተ ለናንተ መውደቅ፣ ለናንተ መጎዳት፣ ለናንተ መበደል፣ ለናንተ ችግር ውስጥ መግባት፣ ለናንተ በሽተኛ መሆን፣ ለናንተ ህይወታችሁ መጥፋት የቅርብ የምትሉት እና የራሳችሁ ሰው ነው ሰበብ የሚሆናችሁ ማለት ነውና ጓደኛችሁ ምን አይነት ሰው እንደሆነ ለእናንተ ያ ሰው ምን አይነት ሀሳብ አለው፣ ምን አይነት ሰው ነው የሚለውንም ጥንቃቄ ልታደርጉ ይገባል ማለት ነው። የሳቃ ሁሉ ጓደኛ አይደለም። ከእናንተ ጠገብ ወድሻለው ምናምን ያላችሁ ሁሉ ወዳጅ አይደለም ማለት ነው። ፊት ለፊታችሁ የሚስቅ ከኋላ ግን በጩቤ የሚወጓችሁ ሰው አለ ማለት ነው። እናንተ እንዳትነሱ አድርጎ ውስጥ ምስጢራችሁን ያወቀ የቅርብ ያላችሁት ዘመድ ያላችሁት ጓደኛ ያላችሁት ሰው ነው። እናንተ ሳታስቡት እንዳትነሱ አድርጎ ወቅቶ እዛው እንድትቀሩ የሚያደርጋችሁ ብዙ ሰው ነው ያለው ማለት ነው። እና ብዙ ሰዎች እያወሩ ያሉት እች ልጅ ለምን እንዳስገደለቻት እየተናገሩ ያሉት ምንድን ነው ገና እነሱ ተይዘዋል። ያ እንትን ጓደኛዋ ተይዛለች። ያ እንትን ሞተር ሳይክል ላይ የነበረው በሽጉጡ ወቅቷት የሄደው ሰው አልተያዘም። እስካሁን እየተፈለገ ነው ያለው። ለምን ይህንን ነገር ደግሞ ጓደኛዋ እንዳደረገች በጣም ጓደኛዋ እሷን እንደምትቀናባትና በጣም በቃ እቺ ልጅ በጣም በዚች በትንሽ እድሜዋ በጣም ህይወቷን የቀየረች የራሷ ቢዝነስ ያላት ሰዎች ዘንድ ተወዳጅ ሶሻል ሚዲያ ተጠቃሚ በጣም መልካም በጣም ሰዎች የሚወዷት እና ቆንጅዬ፣ በጣም ሰዎች ዘንድ የምትፈለግ በቃ የምትሰራቸው ነገሮች ሁሉ ውጤታማ የሚያደርጓት ሰው ነበረች ማለት ነው። እና ይህን ሁሉ ልታደርግ የቻለችው በቅናት ምክንያት እንደሆነና እንደምትቀናባት እንዲሁም ደግሞ በቃ ለምን እሷ ይህንን ነገር ለምን አስደረግሽ ተብላ ስትጠየቅ የተናገረችው ምንድን ነው? ብዙ አረቦች ቪዲዮ ሰርተውባታል፣ ገብታችሁ ማየት ትችላላችሁ። ቲክቶክ ላይ በጣም ቫይራል ወጥቷል። እና ለምን ይህን ስለሚቀናባት ነው ያለችው። እና በአሁኑ ሰዓት ላይ ብዙ ሰው እናንተን የሚያጠፉ እናንተን የሚያንቋሽሹ ሰዎች ከእናንተ ሶስት ነገር ሲያጡ ነው እንደነገርኳችሁ ማለት ነው ነው አንደኛ እናንተ የደረሳችሁበት ቦታ መድረስ ስላልቻሉ፣ ሁለተኛ ደግሞ ስለሚቀኑባችሁ፣ ሶስተኛ ደግሞ ከእናንተ የፈለጉትን ነገር ስላላገኙ ብቻ ነው ጠላት የሚሆኑት ማለት ነው። ገብታችኋል። ብዙ ሰዎች እናንተ ህይወት ላይ የሚመጡት የሆነ የሚፈልጉት ነገር ስላለ ነው። ያንን ነገር ደግሞ ሳያገኙ ሲቀሩ እናንተን ስማችሁን አስጠፍተው የሆነ በቃ ያልሆነ ነገር አድርገዋችሁ ነው የሚሄዱት። ከኋላ ከኋላ የሚያሟቹ እናንተን በቃ እንደ መጥፎ ነገር አድርጎ የሚያዩ ሰዎች ለራሳቸው መጥፎ እንትን በቃ፣ እናንተ የደረሳችሁበት ቦታ መድረስ ስላልቻሉ፣ ስለሚቀኑባችሁ፣ እንዲሁም ደግሞ ከእናንተ የፈለጉትን ነገር ስላላገኙ ነው ማለት ነው። እና ተጠንቀቁ ህቶቼ ማንን መቅረብ እንዳለባችሁና ማንን መቅረብ እንደሌለባችሁ ጠንቅቃችሁ ልታውቁ ይገባል ማለት ነው። ህቶቼ በአሁኑ ሰዓት ላይ ሰው ከፍቷል በጣም። እና ከጠላታችሁ ይልቅ የቅርብ የምትሉትን ሰው ተጠንቀቁት ማለት ነው። እና ላይ ጠብቀን የሚጠብቃችሁም ወዳችኋለው። ከኔ በላ ላይ ወደዳችሁ። ሰላም አለይኩም ረህመቱላሂ ወበረካቱ።